ፀሐይን የጋረዱ ደመናዎችና አዳዲስ የአብይ አማኞች ዝክረ ሰኔ 21ን በማስታከክ ዓለም ከኢትዮጵያ ሰማይ ስር የተሠራውን ተአምር እጁን በአፉ ጭኑ ተመልክቷል። አንዲት ክልል ብቻዋን አምስት ሀገራትን ገጥማ የፋሽስታውያንን ያበጠ እብሪት አስተንፍሳለች። ሲጀምሩ ሕግ ማስከበር ያሉት ዝሆኖቹ ሲጨርሱ ግን የአፍሪካ ጦርነት ብለው ከፍ አድርገውታል። በምንም አልቀመስ ያለቻቸውን ትግራይን ለመንበርከክ በየሀገሩ ሰፌድ ይዘው ዞረዋል። ነጠላ አንጥፈው ለምነዋል። እጆቻቸውን ወደ ቱርክ ዘርግተው የኤምሬትን ጫማ ልሰዋል። የእናት መቀነት ካሉት ዓለም ባንክ አንስቶ እስከ አረርጊ ገበሬ ድረስ በመከላከያ ስም ለምነዋል፣ ተለማምነዋል። ደምና ሰንጋ እየተዋሱ ክተት አውጀዋል። ፎርማጆን ደጅ ጸንተው ቅልቦቻቸውን አሰማርተዋል። በቱርክ አሻንጉሊቶች፣ በአንካራ ኦፕሬተሮች በተጋሩ ሰማይ ላይ እሳት አዝንበዋል። በውጤቱ ግን የትግራይን የማይሰበር ክንድ፣ የተጋሩን ሰማይን የሚያል ጽናት ለዓለም ከማሳየት የዘለለ ለውጥ አላመጣም። እኛ አከርካሪ የሚሰብር ክንድ ባለቤቶች ነን፣ ቀጠናውን በመዳፋችን ጠቅልለን በእኛ ባርኮት የሚዘወር ዕቃ አድርገነዋል ብሎ ያሰሉት የአሮጌው ዘመን ቁማርተኞች ትግራይን አርብ ላይ አቁመው ራሳቸውን በዘላለማዊ እሁድነት ለማኖር ከፖለቲካው ፈሪሳውያን ጋር አበሩ። ይሁዳነትም ራሱን በአካል ገለጠ። ፋሽስቱ የጦርነቱን ነጋሪት እየጎሰመ የዱር ቤቴን ትራምፔት እየተጫወተ ገባ። ሻዕቢያም ከቅዱሳን ተርታ ተመድቦ የክልሉ ሰሊጥና ጥጥ በእጅ መንሻ ተሰጠው። የፕሮፓጋንዳ ማሽኑ አውትሌት ትግራዋይነትን ከበሽታም ከጭራቅም ጋር እያመሳሰለ ኮርነር አደረገው። ጥላቻ የአዝማሪ ቤቱ ማሲንቆ መገዝገዣ ሆነ። ደሙን ከመተማ አሸዋ የቀላቀለ ዮሐንስ የተፈጠረበትን ዘር፣ የምጽዋውን እሳት በር አሉላን የሰጠ ማኅበረሰብ ከምሥራቅ አፍሪካ ላይ እንዲፋቅ የሞት አዋጅ ታወጀበት። ገብረ ህይወት ባይከዳኝን፣ ዶክተር ተወልደ ገብረ እግዚአብሔርን፣ ዶክተር ተስፋዬ ደበሳይን ያፈራ ማኅጸን ብረትና ባዕድ ነገር ሁሉ እንዲገባበት ማህተም ተመታበት። እንደ አይሁድ ኦሽዊትዝና በርኪናውን የመሳሰሉ ኮንሰንትሬሽን ካምፖች ተቋቋሙበት። ይህ ጠራራ ፀሐይ የጎበኘው ደመና የማይጋርደው በትግራይ ሕዝብ ላይ የተፈጸመ ግፍ ነው። ተራራውን ያስጎነበሱ ትንፋሾች እያንዳንዱ ትግራዋይ ዛሬም የሚተነፍሰው በታላቁ ጀነራል ራሳሉላ ሳንባ ነው። በደም ስሩ የሚመላለሰው የአፄ ዮሐንስ ደም ነው። የጎንደር ሃይማኖትን የቁም እንባ በአንገቱ ተወራርዶ ያበሰው ዮሐንስ ነው። ደሙን ከመተማ አፈር ጋር ቀላቅሎ ጎንደርን ከመሐዲስቶች አረመናዊ ካራ ያተረፏት ታምንም ባታምንም ትግረዋይ ነው። ዛሬም ለእቅፍ የተዘረጉት እጆቹ አልታጠፉ። የሰላምን ወንጌል ለፍጥረት ሁሉ የሚሰብከው አንደበቶቻቸውም የኢትዮጵያውያንን ወንድምነት አልፋቁ። ፈጣሪ የወሰነላቸውን ድንበር ተሻግሮ የተነኮሳቸውን ግን በዓለም አደባባይ ሰንገው ገርዘዋቸዋል። ቅልጽም አሉላን አቅምሰው መስመር ጀጋኑን ሀሁ እያሉ አስተምረዋቸዋል። በትንፋሾቻቸው ተራራው አጎንብሰዋል። ማዕበሉ አረፋን ደፍቆ ተመልሷል። ክብርና ዘላለማዊ ሞገስ ለሰማዕታት። የአብይ አዳዲስ አማኞች እስካሁን የአብይ ኦሮሞዎች የአብይ አማራዎች ወዘተ እያለን ነገሮችን ለመረዳት ስንሞክር ቆይተናል። ከትግራይ በኩል ተሰላፊዎች በቁጥር ስስ ስለነበሩ የአብይ ትግራዋዎች ለማለት አልደፈርንም። አሁን ይህን ለማለት የሚያስችል ቁጥር የተገኘ ይመስላል። ስለዚህ ትኩረታችን አዳዲስ አማኞቹ ላይ ነው። በብዙ የኢትዮጵያ ልሂቃን መካከል ኦህዴድ የተተፋ መሆኑ መግባባት ላይ ተደርሷል። የሆነ ብዥታ ያለው በቅርብ ጊዜ በተደመሩ በተወሰኑ የትግራይ ልሂቃን ላይ ነው። አንዳንዶቹ በትግራይ ሳይቀናቸው ሲቀር ይኮበለሉ ሲሆኑ አንዳንዶቹ ደግሞ በጡረታ ይሰነበቱ አንድ ነገር ካልተናገሩ ብዙ ነገር የሚያመልጣቸው የሚመስላቸው ናቸው። ትግራይ የጀግኖች ምድር ናት። ሆኖም ጥቂት ቄስ ጎበዞዎችንም ጭምር ወልዳለች። ለአጠቃላይ ዕውቀት የትግራይ ቄስ ጎበና ግብሩ ሃንታ ይባላሉ። ትግራይ የተሻለ የፖለቲካ ክርክር የሚስተናገድባት ቢሆንም አምባገነን የመሆን ዝንባሌ ደግሞ በህወሓት ሞልቶ ፈሷል። በትግራይ ውስጥ መሠረታዊ ብሔራዊ ጥቅሞች በሚባሉት ላይ መግባባት ያለ ሲሆን በጋራ ያለ ቅስቀሳ የሚሰውላቸው ጥቅሞቻቸውን ለይተዋል። ከቅርብ ጊዜያት ወዲህ ከትግራይ ፖለቲካ ባህል ውጭ የሆኑ ነገሮች መከሰት ጀምረዋል። የምታምነውና አለው ሲል የነበረ ሰው ሲክድህ ያማል። የትግራይ ፖለቲካዊ ባህል ከአዲስ አበባ ባህል ተጽዕኖ ነፃ ለማውጣት ብዙ ትግል እየጠየቀ ነው። በህዝባዊ ትግል ቆይተህ ወደ ገዢ መደብ ስትደመር ለተመልካች የሚሰጠው ትርጉም የተለየ ነው። ከኦዴድ መንግሥት ጋር መደመር ለእኔ ፈጽሞ ትርጉም ሊሰጠኝ አይችልም። ጄኖሳይድ ከፈጸመ ቡድን ጋር እንደ መንግሥት ሲሆን አብሮ ለመሥራት የሚያስችል አስገዳጅ ሁኔታ መፈጠሩ ሊገባኝ አሊያም ልረዳው ይችላለሁ። በግል ግን ተንደርድሮ አብይ ብብት ውስጥ መገኘት ፍቅረንን ይቀይርብኛል። ቋቅ ነው የሚለኝ። የትግራይ ጄኖሳይድ በዓለም አቀፍ ተቋማት የተረጋገጠ በመሆኑ ብቻ ሳይሆን የሰቆቃውን ድምፅ ማድመጥ የእናቶችን የስቃይ ገጽታዎች ፊትህ ላይ ታትሞ የሚቀሩ ዘላለማዊ ታሪከ ነው። የሚያሳዝነው ነገር አብረው ሊጨፈጭፉ ከአብይ ጋር በመጀመሪያ ረድፍ ተሰላፊ የነበሩት የለውጥ ሰዎች የተባሉት በአሁኑ ሰዓት ተጸጽተው አገር ለቀው ሲሰደዱና ሲታሰሩ እያየን ነው። አቶ ገዱና አቶ ታየን መጥቀስ ይቻላል። እነዚህ ሰዎች አብይን ተቃውሞ በራሱ ሜዳ ጉድ ሰርተውታል። ሁለቱም ሰዎች አብይ አህመድ አረመኔ፣ ከፋፋይና የሕዝብ ጠላት መሆኑን በማያሻማ ሁኔታ ነግረውናል፣ ለዓለምም ገልጸዋል። በእርግጥ ገዳይና አረመኔ መሆኑን ቀደም ሲል በተግባር ያረጋገጠው ሀቅ ነው። ከአብይ ጋር መወገንና መስራት ለሌላው ያን ያህል ከባድ ላይሆን ይችላል። ከትግራይ ልሂቃን አንጻር ግን ያውም አስገዳጅ ሁኔታ በሌለበት ሲሆን ለመቀበል ያዳግታል፣ ከባድ ነው። ለዚህ ነው በጉዳዩ ላይ ቀላል የማይባሉ ተጋሩ ግራ የተጋቡት። ብዙዎች የኦህዴድን ምንነት በመገንዘብ መውጫ መውጫውን እያዩ ነው በሚባልበት ወቅት የትግራይ ልሂቃን ግን ሌሎችን ለመተካት ጉጉ የሆኑበትን ሁኔታ እያየን ነው። አንዳንዱ ህዋሃትን በማውገዝና በመጽላት ወደ ኦህዴድ ለመደመር ይሞክራል። ህወሀት የራሱ ክፉ ደዌ እንዳለበት የሚታወቅ ነው። ሆኖም ሰማይና ምድር ቢጣበቁ እንኳ አንድ ጤነኛ ሰው ኦህዴድ ከህወሀት ይሻላል ብሎ መከራከር አይችልም። የለውጥ ሰው ነኝ ብሎ ፍጹም ተቃራኒ ወደሆነ ጎራ የሚገባ ሰው ካለ ጉዳዩ የፖለቲካ ልዩነት ብቻ አይሁንም። ብዙዎች የትግራይ ልሂቃን ኦዴድ አምባገነንነትን እያዋለደ ስለመሆኑ ከማንም በፊት አስቀድሞ ተገንዝበዋል። ህወሀቶች ለዚህ ብዙ ጂን ያለው ሰው ከጅምሩ ድጋፋቸውን የነፈጉት በትክክል ማንነቱን ስላወቁ እንጂ በሌላ ምክንያት አልነበረም። አሁን የአብይ አህመድ ጸረ ሰውነት አከራካሪ አይደለም። አምባገነን መሆኑ ግልጽ ነው። የዚህ ሰው ጨካኝነት በትክክል የሚገልጽልኝን ነገር ጠቅሼ ላብቃ። ሰውየውን ለዚህ ስልጣን ለማብቃት ከታገሉት አንዱ ኢልኬሳ ነው። እናሱ ከአብይ ጋር በነበረው ውይይት ኦዴድ ውስጥ ሆነ በትግል አወርደዋለሁ የምትል ከሆነ በጥይት ሳይሆን የምገድለ በቢላዋ አርዳሃለሁ፣ ከኦዴድ ውጪ ከተቃዋሚ ድርጅት ጋር ሆነ እኔን ለማውረድ የምታስብ ከሆነም ተው እቆራርጥሃለሁ ወዘተ እያለ እንዳስፈራራው የነገረን በቂ ነው። አበቃው።